ወደ ሁለት ቪዲዮ የሚደርሱ ቪዲዮዎች የተለቀቁ አሉ። ማርያም በማርያም ስጋ ነው የዳነው፣ ማርያም ተሰቅላ ነው ያዳነችን፣ በእሷ ደም ነው የዳነው የሚሉ አንድ ጳጳስና አንድ መነኮስ ተናግረዋል። እንደገና አንድ ደም በቀራ ነው የፈሰሰው። ደሜ ማን ነው? ስጋ ነው የለበሰ ከእሷ ነው፣ የእሷ ደም እሷን ስጋ እንዴ ተዋሃዱ እምን በላው ምንጠጣው ስጋ የማን ነው? እሷ ነው። ቤተ ክርስቲያኗ ያቆመችበት መሰረቱ ማን ነው? ኢየሱስ ክርስቶስ ነው። ጉልላቱም መሰረቱም አች ቢያዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው ደስ ይበልህ። ሃይማኖት አበው? ዘቄርሎስ ምዕራፍ 49 ገጽ 318 ቁጥር 8 ላይ ወተሳይጠነ በደመባህቲቱ ኩሉ እለመትተ ሰማይ ሶበሰ ውእቱ ብእሲ ሩቅ እምነመለኮት መኑ እምክህለ ይበል ኩሉ እያለ ይናገራል። ከሰማይ በታች ያለነውን ሁሉ በብቻው ደም አዳነን። እሺ ክቡራንና ክቡራት እንደምን አላችሁ። እንኳን ለመቤታችን ለድንግል ማርያም ልደት ለብርሃነ ልደቷ በሰላም አደረሳችሁ አደረሰን። አምላካችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንደው እንግዲህ ያው እየሰማችሁ ነው፣ የብፁዕ አባታችን ትምህርትና የአባንም እንዲሁ ትምህርት ለመንቀፍ ነው ሰውዬ የቀረቡት፣ ለዚያ መሰለ እነሱን አቅርበዋል፣ ሊነቅፉ ነው። እንግዲህ አንዳንድ ነገር መቼም ምስጢር ያልገባው ሰው ምስጢር ያላደላደለ ጉባኤ ያልዋለ እንደፈለገው መናገር ይችላል። ሃይማኖት አበውም ጠቅሰዋል። የሚገርመው ነገር እንደው ምን ይላሉ አባቶች ላም ከብት ባልዋለበት ኩበት ለቀማ ይላሉ። ሃይማኖት አበው የሊቃውንት መጽሐፍ እንዲህ እንደቀላል ነገር የሚመሰጠር የሚተረጎም አይደለም። በልብ ወለድ የሚነገር አይደለም። አባቶቻችን ሊቃውንት ብሉያቱን ሀዲሳቱን አመስጥረው አራቀው ያስቀመጡልን የምስጢር መጽሐፍ ነው። ያን ነው እንደለመደ መጽሐፍ ቅዱሱን ከላይ ሀታይ እያደረገ እንደው ዝም ብሎ እንዳይቀባጥር። አሁን ደግሞ የሊቃውንቱን ድርሰት ጠቀሰ። ለነገሩ አሁን ሲጠቅሰውም ደግሞ በነገራችን ላይ ትክክለኛ ጥቅሱን አልጠቀሰውም። ልንገራችሁ፣ ቅድሚያ ሰው አለመዋሉ በትምህርቱ ላይ አለመኖሩ ይሄ ራሱ ያስረዳል። አርባ ዘጠኝ አለው ዘቄርሎስ አርባ 49 ምዕራፍ ላይ የለም። የቄርሎስ ቄርሎስ ሰባ ጀምሮ ነው የሚሄደው። እንግዲህ የሚገርመው አንደኛ ስህተቱ ነው። እንደገና 49 የሌለ ጥቅስ ነው የተጠቀሰው። 49 ኤራቅሊስ የሚባለው ሊቅ ነው የተናገረው። እሱም አሁን እሱ እንደሚለው አይደለም። እንግዲህ በራሱ ልብ ወለድ እንዳይናገር እንደ መጽሐፍ ቅዱሱ አልተማረውም፣ አያውቀውም። እኔ የሚገርመኝ ይሄ ብቻ ነው። የአባታችንና አባ የሚያቀረቡት እና የብፁዕነታቸው ቃሉ ያው ትክክለኛ ነው ትክክለኛ ነው ለምን ሲባል ያው እንግዲህ ከጊዜ አንጻር ትክክለኛ ነው ማለት ለማብራራት ለማለት ነው እንጂ ቃሉ ትክክለኛ ነው ለምን ሲባል ሃይማኖተ አበው ምዕራፍ 41 ቁጥር 18 ላይ እንዲህ የሚል ቃል እናገኛለን መጀመሪያ እንግዲህ ለምሳሌ ነው እንጂ በጠቅላላይ ሊቃውንቱ ድርሰት እንዲያል ነው የሚሄደው እኔ አሁን ለምሳሌ ብቻ ነው የምጠቅስላችሁ ወብእሲት ሂ ሶበ ወለድ የተ አምላከ አምጻአት ህይወተ ዘለዓለም ይላል። ብእሲት እመቤታችን ድንግል ማርያምን አምላክን በወለደች ጊዜ በወለደች ጊዜ የልጅነትን የዘላለም ሕይወትን አስገኘች ይችላል። አሁን ምንድን ነው ይህ ቃል የሚለው? አቡሊድስ ነው ሊቁ የተናጋሪው፣ ምዕራፉ 41 ቁጥር 18 ነው ብያቸዋለሁ። አምላክን በወለደች ጊዜ በወለደች ጊዜ ድንግል ማርያም ሕይወትን አስገኘች ይቻለ። አሁን ቤዛችን ናት የዲነት መሰረታችን ናት የምንለው ይህን ይዘን ነው ምን ስለሆነች ህይወትን ልጅነትን ድህነትን ስላስገኘችልን ማን ተወልዶ አምላክ ከእርሷ ተወልዶ ስለተገኘልን ለዚህ ነው አሁን አባታችን የተናገሩት አባም ምንድሁ ደግሞ በመስቀል ላይ የተሰቀለው የእሷ ነው ያለው በመስቀል ላይ የፈሰሰው የድንግል ማርያም ደም ነው አምላካችን ኢየሱስ ክርስቶስ ይህንን ስጋ ከሰማይ ይዞት አልመጣም ስጋው የተገኘው ከማን ነው ከድንግል ማርያም ነው ስለዚህ ከድንግል ማርያም የተገኘው ስጋ ነው ድንግል ማርያም የተገኘው ስጋ በመስቀል ላይ የዋለው እንደገና በድንግል ላይ ከአምላካችን ኢየሱስ ክርስቶስ የተዋሃደው ከድንግል ማርያም የተዋሃደው ስጋ ነው በመስቀል ላይ ደሞ የፈሰሰው እንጂ እንደ ሩቅ ብእሲ አምላካችን ብቻውን አምላክ ያልተዋሃደው ሩቅ ብእሲ ስጋ አይደለም አምላክነቱ እንዳለ ሆኖ በመለኮቱ የተዋሃደውን ስጋ ነው ወይም ስጋ ከሰማይ ይዞ አልመጣም። አሁን እንደሱ እንደሚለው የሚመስለኝ እንደ ሩቅ ብእሲም ለማለት ሳይሆን ስጋን ከላይ ይዞት መጣ ከሰማይ፣ እንደዚያ መሰለ። አሁን እንዲህ ብዙ ጊዜ ድንግል ማርያምን የሚነቅፉት እነዚህ ትንሽ እንግዲህ ያው ምስጢሩ ያልገባቸው ያልተረዳቸው፣ የአምላክ መወለድን ከድንግል ማርያም ብዙ ጊዜ ያቃለውና ዝቅ አድርገው የሚያዩ ሰዎች እኔ ይመስለኝ ስጋን ከሰማይ ይዞ መጣ መሰለኝ የሚሉት እንደዚህ ሳይሆን አይቀርም እንግዲህ። ድንግል ማርያምን ማቃለል ማለት ከድንግል ማርያም የነሳውን ስጋ በመስቀል ላይ የተሰቀለው የድንግል ማርያም ስጋ ነው። ምሳሌ ከዚያ አሁን ከጠቀስኩላችሁ ምዕራፍ ቁጥር ሃያ ላይ አሁንም እንዲህ ይላል ወኢ ዘሰቀልው አይሁድ ብእሲ ባይቲቱ አላ አምላክ ዘተወልደ በስጋ እምድንግል እምብእሲት ይላል። አይሁድ የሰቀሉት ሩቅ ብእሲ ብቻ አይደለም፣ አምላክ የተዋሃደው ስጋ ወይንም አምላካችን ኢየሱስ ክርስቶስ ከድንግል ማርያም በስጋ ተወልዶ ነው እንጂ በመስቀል ላይ አይሁድ የሰቀሉት ሩቅ ብእሲ ብቻ አይደለም እያሉ ነው። ስለዚህ ለዚህ እኮ ነው ከመቤታችን የተገኘ ስጋ ነው አምላካችን ከድንግል ማርያም የተዋሃደውን ስጋ ነው በመስቀል ላይ የዋለው። ሩቅ ብእሲ ብቻም አይደለም፣ አምላክ ብቻም አይደለም። አምላክ ስጋን ተዋህዶ ከድንግል ማርያም የተዋህደውን ስጋ ነው በመስቀል ላይ የተሰቀለው። ለዚህ ነው እንግዲህ ሊቃውንቱ እያራቀቁ የሚናገሩት እርሱ ግን ሳይገባው፣ እንደውም ሃይማኖት አበው ጠቃሽ ሆነ። ከቶንም ያልተስተካከለ ጥቅስ የሌለ ጥቅስ እንደው ቢሆን እንኳን እንደው ጥቅሱን እንኳን ምዕራፍ ቁጥሩን ማወቅ ራሱ ትልቅ ነገር ነበረ። ምዕራፍ ቁጥር እንኳን ያልተጠቀሰ የሌለው ከምዕራፍ ቁጥሩ ከተጠቀሰው ምዕራፍ ቁጥር የሌለ ጥራሹን ዝቅ ያለ ነው እንደው የጠቀሰው። ስለዚህ ይሄ ምስጢር አልገባቸውም እንጂ ከአምላካችን ኢየሱስ ክርስቶስ ከድንግል ማርያም የተዋሃደው ስጋ በመስቀል ላይ ውሏል። አምላካችን ኢየሱስ ክርስቶስ ከድንግል ማርያም የተሰቀለ የተዋህደው ስጋ በመስቀል ላይ ተሰቅሏል። ይህ ስጋ ማን የተዋህደው ነው? አምላክ የተዋህደው ነው። ከማን ስጋ የነሳው? ከድንግል ማርያም። ለዚህ ነው የድንግል ማርያም ቤዛችን እናት ሕይወትን አስገኘች ብሎ ሊቁም አሁን እንደጠቀስኩት የተናገረው መሰረቱ አምላካችን ኢየሱስ ክርስቶስ የተዋህደው ስጋ ነው። ወይንም እንደ ንስጥሮስ እኮ ሩቅ ብስቻ ነው አላንም እኛ ሩቅ ብሲ ብቻ ብሎ የሚናገረው ንስጥሮስ ነው። የንስጥሮስ ተከታዮች ናቸው። አሁን ብፁዕነታቸውም ሲናገሩ አባም በመስቀል ላይ የዋለው ነው ብሎ እሱ ያቀረባቸው እንደ ነቀፈት አድርጎ ያቀረበው መልሱን ሳይይዝ ምስጢሩ ሳይገባው የተናገረው ይሄ፣ ሮቅ ብዚህ ብቻ ብለው አይደለም፣ አምላክ ከድንግል ማርያም የተዋሃደው ስጋ ነው መሰረ ከዚያ በፊትም እንግዳ ከድንግል ማርያም ሳይዋሃድ ደም ሴት አለው ስጋ ሴት አለው ግዙፍ ስጋ ሴት አለ የት ይታይ ነበረ? ረቂቅ አምላክ እኮ ነው። ከድንግል ማርያም በተዋሃደው ስጋ እኮ ነው ለእኛም ተገልጦ የታየን ደሙንም አፍሶ ስጋውን ቆርሶ የካሰን በመስቀል ላይ የዋለው እኮ ከድንግል ማርያም የተገኘው ስጋ ነው። ስለዚህ ሰውየው ስላልገባው ነው። ለማንኛውም የጠቀሰውን መጽሐፍ ቅዱስ እንትን ሃይማኖተ አበው ቢያንስ እንኳን ምዕራፍ ቁጥሩን ትክክል ስላልሆነ የተናገረውም ቃል ከተናጋሪውም ሊቅ ቄርሎት ስላልሆነ እንደው ቢያውቀው እንኳን በጆሮው ቢፈስበት ሸራ አድርጉና አድርሱት ይድረሰው። ስለዚህ ስተቱ ግን እስከዚህ ድረስ ነው። ከቶሆንም እሱ መጀመሪያ ሳይስተካከል ሰው ልነቃፊ ሊሆን መጀመሪያ የምስጢር ይግባው ለሱ ማለት ነው።